ሰላም ጠና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን በስፋት አካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ነው ወደ እናንተም የምናደርሰው። የተለያዩ ርዕሰ ጉዳዮችን ስናነሳ በተለይ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁን ላይ እየተነሱ ይገኛሉ። እነሱን መረጃዎች በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡን ከልብ አድርገን እናመሰግናለን። ፏዋድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለው። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ትናንትና ከተደረገው ጨዋታ ጋር በተያዘም አንዳንድ ጉዳዮችን እናንሳ። ማንቸስተር ዩናይትድና ቶትናም ሆትስፐርስ ትናንትና የዩሮፓ ሊግ የፍጻሜ ጨዋታ ማድረጋቸው የሚታወስ ጉዳይ ነው። ከሱ ጨዋታ ጋር የተያዙ አንዳንድ ጉዳዮችን በድጋሚ እናንሳ። ታሪክ ሰርተናል፣ እንደ እኔ ደስተኛ የለም በዚህ ሰዓት ብሏል። ሶን ሂዩንግ ሚን ነው ይህንን ሀሳብ የሰጠውም። በክለብ ተጫዋችነት ጊዜው የመጀመሪያውን ዋንጫ ያሸነፈው ሶን ሂዩንግ ሚን በዓለም ደስተኛው ሰውን ነኝ ሲል ነው ከትላንትና ድል በኋላ ሀሳቡን የሰጠው። በቶትንሃም የቆየሁት የተለየ ነገር እንደማሳካ ስለማምን ነው። አሁን ላይ ያደርገነዋል፣ ታሪክም ሰርተናል ሲል ነው ሶን አስቴቱን የሰጠው እዚህ ለ10 አመታት ቆይቻለሁ። አሁን ላይ የቶተንሃም ታሪካዊው ተጫዋችም በየራሴን መጥራት እችላለሁ ሲልም ጭምር ነው ሶን የተናገረው። ትናንትና ቶተንሃም እንግዲህ ከ17 ዓመታት በኋላ በተለይ 2008 ላይ አካባቢ ነው ለመጨረሻ ጊዜ ሜጀር ትሮፊ ማሸነፍ ችለው የነበረው አሁን ላይ እንግዲህ 2025 ላይ ከ17 ዓመታት በኋላ ድጋሚ ሌላ ዋንጫን ማሳካት ችለዋል። ከትናንትናው ጨዋታ ጋር በተያዘ በርከት ያሉ የማንቸስተር ናይትድ ሰዎችም እንዲሁ ከማንቸስተር ናይትድ የዝውውር ጉዳዮች ጋርም እየወጡ የሚገኙ ዘገባዎች አሉ። አንደኛው ዲየጎ ዳሎ የሰጠው ሀሳብ ነው። ይሄ ክለብ በፍጹም መሞት የለበትም እና መቼ የማይሞትም ህመም ውስጥ መሆን ጥሩ ነገር ነው፣ ምክንያቱም ወደፊት ለውጥ ለማምጣት አንዱ ደረጃ ስለሆነ እዚህ በጣም ብዙ ነገሮች እኛ መቀየር አለብን። ሁሉንም ቀን ያለንን ባህሪ ጭምር መቀየር አለብን። የክለቡ መመዘኛዎችም በእጅጉ ማደግ አለባቸው ሲል ጭምር ነው ዲዮጎ ዳሎት ሀሳቡን የሰጠው ከትናንትናው ጨዋታ ጋር በተያያዘ። ሌላኛው ሀሳቡን የሰጠው ሰው ሉክሾ ነው። የበርካቶች ሀሳብን ይመስላል ትላንትና ሉክሾ የሰጠው እኛ በማንቸስተር ዩናይትድ የምንገኝ እያንዳንዳችን ተጫዋቾች እራሳችንን መፈተሻ አለብን እውነተኛ ለማንቸስተር ዩናይትድ የምንመጥን ተጫዋቾች ነን ሲልም ጥያቄ ለራሱ አቅርቧል። እንግዲህ የተለያዩ ተንታኞችም ይህንን ጉዳይ እየተጋሩት ይገኛሉ። ማንቸስተር ዩናይትድ ውስጥ ያሉት ተጫዋቾች በሙሉ አሁን ላይ ለማንቸስተር ዩናይትድ የሚመጥኑ አይነት ተጫዋቾች እንዳልሆኑ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ያንን ሀሳብ ነው ሉክ ሾም የተጋራው። ሌላኛው ሉክ ሾ ያነሳው ሀሳብ እኔ አንድ መቶ ፐርሰንት እርግጠኛ ሆኜ መናገር እችላለሁ አሁን ላይ ሩበን አሞሪም ለክለቡ ትክክለኛው ሰው እንደሆነ በትክክል አንድ መቶ ፐርሰንት እርግጠኛ ሆኜ መናገር እችላለሁ። የተመዘገቡ ውጤቶች ሙሉ ጥሩ አይደሉም። እኔ ብዙ ጊዜ እንግዲህ እዚህ ቆይች ያለው እናም የተለያዩ አሰልጣኞችን ተመልክች ያለው ሩበን አሞሪም ግን ለክለቡ ትክክለኛው ሰው ነው ብዬ የምናገራለሁ ሲል ነው ሉክሸው ሀሳቡን የተናገረው። በርካት ያሉ ሰዎች አሰልጣኝ ሩበን አሞሪም ጊዜ ልሰጣቸው እንደሚገባና የእሳቸውን የጨዋታ መንገድ ልንመለከትም የምንችለው በፕሪሲዝን ጊዜያቶችን ካሳለፉ በኋላ ና ጥሩ የሚሏቸውን ወይም ለራሳቸው የጨዋታ ሲስተምም የሚሆኑ አይነት ተጫዋቾችን ማምጣት ሲጀምሩ እንደሆነ በርካቶች ሀሳቦቻቸውን እየሰጡ ነው። ሉክ ሾውም ይህንን ሀሳብ ነው ያጋራው። የሩበን አሞሪም አጫውት ከበፊቶቹ የማንቸስተር ዩናይትድ አጫወቶች ጋር ማወዳደር በጣም ተቃራኒ ነገር እንደሆነም ጭምር ሪዮ ፈርዲናንድም እንዲሁ ሀሳቡን የሚናገረው እሱን ለማድረግ ከሚፈልገው ነገር አንጻር ለእኔ እሱ እንግዲህ ብዙ ጊዜ ያስፈልገዋል ብዬ አስባለሁ። ገና ጊዜያቶች ያስፈልጉታል። በቂ ፕሪሲዝን እንኳን አልነበረውም። ዘንድሮ የመጡበት ሰዓት እንኳን እንግዲህ በጣም ከባድ በሆነ ሰዓት ነው አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የከተመውና ይህ ነገርም የውድድር አመቱን ከባድ አድርጎበታል ሲ የሚናገራል ሪዮ ፈርዲናንድ እሷ ሁለት ትክክለኛ ዝውውሮች ከተደረጉለት እንግዲህ ጥሩ ነገሮችን ሊሰራ ይችላል፣ ግን አሁን ትክክለኛ ዝውውሮች ያስፈልጉታል ከዛ በኋላ ነው የእሱን ስራ መገምገምና መዳኘት የሚቻለው። እስካሁን በሰራቸው ስራዎች ግን አሰልጣኝ ሩበን አሞሪምን መውቀስ ወይም ደግሞ መዳኘት ከባድ እንደሆነ ጭምር ሪዮ ፈርዲናንድ ይናገራል። በወደፊቱ ቆይታ ላይም በቻምፒየንስ ሊግ መሳተፋችን አለመሳተፋችን ምንም አይነት ለውጥ አይፈጥርም ብሏል። ብሩኖ ሚጌል ፈርናንዴዝ ነው ይህንን ሀሳብ የሰጠውም። እንግዲህ እኔ ገንዘብን ተማርኬ አላውቅም። ገንዘብን መምረጥ ከፈለግኩኝ ሁሌም እድሎች ነበሩኝ። ነገር ግን ወሳኙ ነገር እሱ አይደለም። እኔ ዋንጫዎችን ማሸነፍና በምርጥ ውድድሮች ላይ መጫወት ነው የምፈልገው። አሁን ላይ የአውሮፓ ቻምፒየንስ ሊግ መግባት አለመግባታችን ለኔ በዚህ ክለብ ውስጥ ለመቆየት ዋስትና ወይም ደግሞ እኔ እዚህ ክለብ ውስጥ ለመቆየት እንግዲህ ምክንያት ሊሆን አይችልም። እኔ በአውሮፓ ቻምፒየንስ ሊግ ባንሳተፍም ምንም ችግር የለብኝም። እኔ በዚህ ክለብ እንግዲህ ውጣ አስከባል ድረስ ክለቡ እኔን እንግዲህ አልፈልግህም እስኪ ላይን ድረስ እኔ እዚህ ነው የምቆየው፣ በምንም አይነት ገንዘብ ይህንን ክለብ ለቅቄ አልወጣም፣ ሲልም ጭምር ብሩኖ ሚጌል ፈርናንዴዝ ይናገራል። ስለዚህ በአውሮፓ ቻምፒየንስ ሊግ አለመሳተፋችን ደግሞ እኔ እዚህ ክለብ ለመቆየት ምንም አይነት ለውጥ አይፈጥርብኝም ሲልም ጭምር ነው ብሩኖ ሚጌል ፈርናንዴዝ የተናገረው። ነገር ግን ክለቡ ከእኔ ትልቅ የገንዘብ ወይም ደግሞ የዝውውር ገንዘብ ማግኘት ከፈለገና እኔን እንግዲህ ልቀቅ የሚሉኝ ከሆነ ግን ያኔ ለመልቀቅ እችላለሁ ሲልም ነው ብሩኖ ፈርናንዴዝ የተናገረው። አሊሃንድሮ ጋርናቾ ይናገራል። ከትላንትናው ጨዋታ ጋር በተያያዘ በርካቶች የሚያነሱት ክርክር አሊሃንድሮ ጋርናቾ በጨዋታው ላይ በቋሚ ያስተላለፍ ውስጥ መካተት ነበረበት የሚል ሀሳብ ነው። ምክንያቱም በዚያ ውድድር አመት በተለይ በዩሮፓ ሊጉ ላይ ያንዳንዱ ጨዋታዎች ላይ ጥሩ ነገሮችን እያሳየ በእርግጥ በርከት ያሉ እንግዲህ የግብ ዕድሎችን ሲያመክን እንደ ነበር ተመልክተናል። ነገር ግን ጨዋታዎች ላይ ግን እሱ ሲኖር እሱ ሲኖር ለተጋጣሚ ተከላካዮች ምቾት ሲነሳ እንደነበር እናስታውሳለን እና በትናንትናው ጨዋታ ላይ የተጫዋች በቋሚ አስተላለፍ ውስጥ አለመካተቱ እና 19 ደቂቃዎች ብቻ ሜዳ ላይ እንዲያሳልፍ መደረጉ ሩበና ሞሪም ላይ ጣቶች እንዲቀሰሩ ካደረጉ ምክንያቶች መካከል አንደኛው ነው። እሱ ተቀይሮ ከገባ በኋላ እንኳን ማንቸስተር ዩናይትድ የተሻሉ የጎል ዕድሎችን፣ ሙከራዎችንም ሲያደርግ እንደነበር ትናንትና ተመልክተነዋል። በዛ ጉዳይ ላይ በርካቶች እንግዲህ ክርክሮችን እያነሱ ይገኛሉ። አሌሃንድሮ ጋርናቾ ግን ሀሳቡን ሰጥቷል። ይሄ ለሁላችንም ከባድ ነው። ይህ ሲዝን በጣም የማይረባና አስቀያሚው የውድድር ዓመት ነበር። እኛ በፍጻሜው ተሸንፈናል። እኛ በፕሪምየር ሊጉ ማንም ማሸነፍ አልቻለም። ይህ በጣም ከባድ የውድድር ዓመት ነው ሲል ነው አርጀንቲናዊው አሌሃንድሮ ጋርናቾ ሀሳቡን የሰጠው። የዩናይትድ ሰዎች በዩሮፓ ሊጉ ሽንፈት ምክንያት በደጋፊዎች ዘንድ የተፈጠረውን ትልቅ ተስፋ መቆረጥ በትንሹም ለማቀዝቀዝ ሙከራዎችን ሊያደርጉ እንደሚችሉ እየተነገረ ይገኛል። በምንድን ነው ተስፋ መቁረጣቸውን ሊያቀዘቅዙ የሚችሉት የሚል ጥያቄ ከተነሳ በሚቀጥሉት 48 ወይም 72 ሁለት ሰዓታት ውስጥ የማቲያስ ኩኛህን ዝውውር ሙሉ በሙሉ አጠናቆ ይፋ በማድረግ ነው። እንግዲህ ማንቸስተር ሰዎች እንግዲህ ከሽንፈቱ በኋላም ደጋፊው በጣም ትልቅ ተስፋ መቁረጥ ውስጥ እንዳለ ስለ ተመለከቱ በሚቀጥሩት 48 ወይም 2 ቀን ወይም ደግሞ ሶስት ቀን ውስጥ የማቲያስ ኩኛህን ዝውውር ሙሉ ለሙሉ ለማጠናቀቅ እየሰሩ እንደሚገኝ ነው ከወደ ካሪንግተን የሚወጡ መረጃዎች እያሳዩ የሚገኙት በቀጣዮቹ ቀናት እንግዲህ የማቲያስ ኩኛህን ዝውውር ማጠናቀቁም ከፋብሪዚዮ ሮማኖ ነው ወይም ደግሞ ከዴቪድ ኦርነስቲን መስማታችን ጭምር አይቀሬ ነው የሚሆነው። ማንቸስተር ዩናይትዶች እንግዲህ ተጫዋቾቹ ትናንትና ያስመዘገቡትን ውጤት ተከትሎ ደጋፊዎቹ ተስፋ መቁረጥ ውስጥ እየገቡ እንደሆነ ጭምር ነው የተገለጸው። አሰልጣኝ ሩበን አሞሪም ዩሮፓ ሊጉን ታሳቢ ያላደረገም ከአንድ መቶ ሚሊየን ፓውንድ በላይም የሆነ የዝውውር በጀት ይበጀትላቸዋል። ይህ በጀት ደግሞ በተጫዋቾች ሽያጭ የሚያድግ ሲሆን በተለይ ዩናይትዶች ከማርከስ ራሽፎርድ ከአንቶኒ፣ ከጀረን ሳንቾ ከነዚህ ተጫዋቾች ሽያጭ በድምሩም 100 ሚሊዮን ፓውንድ አካባቢ እናገኛለን ብለው ያምናሉ። እና ከነዛ ከተጫዋቾች ሽያጭ ከሚያገኙት ገቢ ውጪ አንድ መቶ ሚሊዮን ፓውንድ ተመድቦላቸዋል። ተጨማሪ ደግሞ እነዚህ ተጫዋቾች ሲሸጡ ደግሞ የሚበጀትላቸው በጀት ይኖራል እና ጥሩ ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። በእርግጥ የአውሮፓ ቻምፒየንስ ሊግ አለመሳተፋቸው የተወሰኑ እንግዲህ መቀዛቀዞችን ሊፈጥርባቸው እንደሚችል ቢገመትም፣ ነገር ግን አሁንም ቢሆን እነዚህን ተጫዋቾች እንግዲህ ከሸጠ በኋላ ትልቅ የዝውውር መስኮትን ሊያሳልፉ እንደሚችሉ ነው የሚታመነው። ይሄ የውድድር ዘመን በዩናይትድ ታሪክ እጅጉን መጥፎ የውድድር ዓመት መሆን እንግዲህ መቻሉን ነው ትናንትና የተመለከት ነው። በሊጉ 16ተኛ ደረጃ ላይ ነው የተቀመጡት። የመጨረሻው ጨዋታ ይወስነዋል። 17ተኛም ደረጃ ሆነው ሊያጠናቅቁ የሚችሉበት እድል ይኖራል። 39 ነጥቦችን ብቻ ነው በፕሪሚየር ሊጉ ማስመዝገብ የቻሉት። ሁለት ተከታታይ የፕሪሚየር ሊግ ጨዋታ እንኳን ማሸነፍ አልቻሉም። 18 የፕሪሚየር ሊግ ሽንፈቶችን ዘንድሮ አስተናግደዋል። በአጠቃላይ ከ ሰላሳ ሰባቱ ጨዋታዎች 18ቱን ሽንፈት ነው ያስተናገዱት። በሊጉ ከ ሰላሳ ሰባት ጨዋታዎች አስር ብቻ ድሎችን ነው ማግኘት የቻሉት። ሁለት ተከታታይ የሊግ ጨዋታዎችን ያሸነፉበት የውድድር አመት አይደለም። ከታህሳስ ወር በኋላ በሊጉ 9 ነጥብ ብቻ ነው ማግኘት እንዲሁ የቻሉት። 39 ነጥብ ብቻ በአጠቃላይ በሊጉ ያገኙበት የውድድር አመት ነው። በአንድ አመት አራት ተከታታይ ሽንፈት በቶትናም የተሸነፉበትም የውድድር አመት ነው። ማንቸስተር ዩናይትድን እንግዲህ ዘንድሮ አራት ጊዜ ቶትናም አሸንፎታል። ከዛ በተጨማሪ ግን ቶተናሞት ስፐርሶች በዚያው የውድድር አመት ያደረጓቸውን ከማንቸስተር ከተማ ጋር ያደረጓቸውን ጨዋታው በአንዱ ብቻ ነው ማሸነፍ ያልቻለው። አጠቃላይ ሲቲንም ዩናይትድንም እንግዲህ ዘንድሮ በጣም ጥሩ ጊዜ ላይ እያሳለፉባቸው ይገኛሉ። ቶትናሞች ጥሩ የውድድር አመትን ባያሳለፉ እንኳን በማንቸስተር ከተማ ክለቦች ላይ ግን ጥሩ ነገሮችን ወይም ጥሩ ቁጥራዊ መረጃዎችን ግን እያሳለፉ ነው። በምንም የአውሮፓ መድረክ ቀጣይ ዓመት ምንም አይነት ተሳትፎ አይኖራቸውም፣ ማንቸስተር ዩናይትዶች እና የውድድር ዓመቱ ሊጠናቀቅ አንድ ጨዋታ ብቻ ቀርቷቸዋል። ዩናይትድ እሁድ ከአስተን ቪላ ጋር የሊጉንና የሲዝኑን የመጨረሻ ጨዋታ እንደሚያደርግ ነው የሚታወቀው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑልን ጨምሮ ሌሎች በእንግሊዝ ፕሪምየር ሊግ የሚገኙ ክለቦች ጆቤ ቤሊንግሃምን ለማስፈረም ትልቅ ፉክክር እያደረጉ እንደሚገኙ ከወደ ጀርመን እየወጣ የሚገኝ የመረጃ ምንጭ እያሳየ ይገኛል። በተለይ ግን የእንግሊዞቹ ክለቦች የዚህ ተጫዋች ላይ ትልቅ ፍላጎት አላቸው። አሁን ላይ የጁድ ቤሊንግሃም ወንድም የሆነው ጆቤ ቤሊንግሃም በሰንደርላንድ ነው እየተጫወተ የሚገኘው እና በዚህ የውድድር አመትም በሰንደርላንድ ጥሩ ጊዜን አሳልፈዋል። የሻምፒዮንሺፑ ምርጡ ወጣት ተጫዋች የሚል ሽልማትን ዘንድሮ ማሸነፍ የቻለበትን የውድድር አመት ነው እያሳለፈው ና ሊቨርፑል፣ ማንቸስተር ዩናይትድን ጨምሮ ሌሎችም እንግዲህ የእንግሊዝ ክለቦች እዚህ ተጫዋች ላይ ፍላጎት አላቸው። ነገር ግን የእንግሊዝ ክለቦች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያለው የጀርመኖቹ ክለቦች ባየር ለቨርኩዘን ና ቦሪሲያ ዶርትመንድም ይህንን ተጫዋች የማስፈረም ፍላጎት አላቸው። በተለይ የቀድሞ የ እንግዲህ የወንድሙ የቀድሞ ክለብ ወይም ማለትም ቦሪሲያ ዶርትመንድ ጆቤ ቤሊንጋምን በተመሳሳይ እንደ ጁድ ቤሊንጋም ሁሉ ለመውሰድም ሙከራዎችን ሊያደርግ እንደሚችል ጭምር ነው መረጃዎቹ ያሳዩት። ሞሐመድ ሰላህ ይናገራል። ወደ ፕሪምየር ሊግ ከመመለሴ በፊት ከተለያዩ ሊጎች የዝውውር ጥያቄዎች ቀርበውልኝ ነበር። ነገር ግን በእኔ ላይ እምነት ያልነበራቸው ሰዎችን ለማሳመንና እኔ ከንቱ እንዳልሆንኩም ለማሳየት ሊቨርፑልን መርጫለው። እናም እስካሁን ድረስ ቡርኔ ዋንጫ እንዲያነሳም ረድቻለው። ይህ ደግሞ ያንተን ብቃት ለማሳየት ትክክለኛው መንገድ ነው ሲል ነው የተናገረው። ና ወደ ሊቨርፑል ከመምጣቱ በፊት የተለያዩ ሊጎች ላይ የሚገኙ ክለቦች ፍላጎት እንደነበራቸው ጭምር መውሳ ላይ የተናገረው። እንግዲህ በሊቨርፑል ደግሞ እጅግ ትልቅ ቁጥራዊ መረጃዎችን እያስመዘገበ ይገኛል። በተከታታይ የውድድር ዓመት በርከት ያሉ ግቦችን እያስቆጠረ ይገኛል። ቡድኑ ሁለት የእንግሊዝ ፕሪምየር ሊግ ዋንጫዎችን እንዲያሸንፍ አድርጓል። የአውሮፓ ቻምፒየንስ ሊግ ዋንጫንም እንዲሁ እንዲያሳካም ማድረግ የቻለበትን አጋጣሚ ተመልክተናል። ና ከ ሊቨርፑል ጋር በጣም ጥሩ ጊዜያቶችን ያሳለፈው። ከሊቨርፑል ጋር በተያያዘ ሌላኛው የሚነሳው ጉዳይ በክረምቱ የሚለቋቸው ተጫዋቾች እንዳሉ ይታመናል። እነዚህ መካከል አንደኛው ዳርዊን ኑኔስ ነው። ዩራጓዊው የአጥቂ መስመር ተጫዋች እንግዲህ ከቤኔፊካ ከመጣ በኋላ የታሰበውን ያክል እንቅስቃሴ በሊቨርፑል ቤት ማድረግ አልቻለም እና አሁን የመውጫ በሩ ላይ የሚገኝ ተጫዋች ይመስላል። ዳርዊን ኑኔስ ከሊቨርፑል ጋር ከተለያየም ቀጥተኛ ምርጫው አትሌቲኮ ማድሪድን መቀላቀል እንደሆነ ይታመናል። አሁን ላይ ዓለማችን ላይ አሉት ከሚባሉ እንግዲህ አሰልጣኞች መካከል ወይም ጥሩ አሰልጣኞች መካከል አንደኛው አርጀንቲናዊው ዲየጎ ሲሞኔ ይህንን ተጫዋች ሊያሳድገው እንደሚችል ይታመናል እና ቅርጹን እንደሚመልስለት ድንቅ እንደሚያደርገውም ተጫዋቹ ያምናል። ስለዚህ ምናልባት ወደ ስፔን አትሌቲኮ ማድሪድ ሊያመራ እንደሚችል ነው የስፔኑ ሚዲያ ሙንዶ ዲፖርቲቮ እየዘገበም የሚገኘው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ለትሮሳርድ ደሞዝ ሊጨምርለት እንደሆነ እየተነገረ ነው። የሰሜን ለንደኑ ክለብ አርሰናል የተጫዋቹ ሊያንድሮ ትሮሳርድን ኮንትራት ማራዘም ዙሪያ ከወኪሉ ጋር መነጋገሩ እየተገለጸ ነው። አርሰናሎች ከተጫዋቹ ጋር እንግዲህ እያደረጉት የሚገኙት ንግግር የደሞዝ ጭማሬንም በተመለከተ መሆኑ ነው ዘ አትሌቲክ የዘገባው አርሰናል እንግዲህ ሊያንድሮ ትሮሳርድ ያለው ኮንትራት በቡድን ውስጥ እንግዲህ ያለውን አስተዋጽኦ እንደሚያሳይ እንደሚረዱም ጭምር ነው የተነገረው። ይህንን ተከትሎ አርሰናሎች የሊያንድሮ ትሮሳርድን ኮንትራት ሁኔታም ለማስተካከልም በመስራት ላይ መሆናቸው ይነገራል። አርሰናል በተጨማሪ ብራዚላዊውን ተጫዋች ጋብርኤል ማርቲኔሊም በክለቡ ማቆየት እንዳሰቡ ጭምር ነው የሚነገረው። ይሁን እንጂ ለሁለቱም ተጫዋቾች ጥሩ የዝውውር ሂሳብ ከቀረበላቸው ግን እንደሚሸጧቸው ሲገለጽ ለማርቲኔሊ ሀምሳ ሚሊየን ፓውንድ ሂሳብም ማውጣታቸው ጭምር ነው እየተገለጸም የሚገኘው በቀጣይ የውደድር ዓመት ይጠናከራሉ ተብሎ ከሚጠበቁ ቦታዎች መካከል አንደኛው ነው። እንግዲህ በዛ ቦታ ላይ አርሰናል እንግዲህ የግራውን የማጥቃት ክፍል ያጠናክራል ተብሎ ይታሰባል። ጋብሪኤል ማርቲኔሌና ሊያንድሮ ትሮሳርድ በዚህ ውድድር ዓመት በርከት ባሉ ጨዋታዎች ላይ ቡድናቸውን አገልግለዋል። ነገር ግን የሚፈለገውን አይነት ነገር ግን ለአርሰናል ሰጥቷል ወይ ጥያቄ ነው። በዛ ቦታ ላይ ትልቅ መሻሻሎችን ሊያሳዩ የሚፈልጉ አይነት ቡድን ይመስላል አርሰናል ተጫዋቾችን በማምጣት እነ ኒኮ ዊሊያምስ እነ ሮድሪጎ ጉዋይሽ በዛ ቦታ ላይ እነ አዶሜል ሉክመን ስማቸው በደንብ ሲነሱ የሚገኙ ተጫዋቾች አሉ፣ ከአርሰናል ጋር እና የእነዚህን ሁለት ተጫዋቾች ኮንትራት ቢያራዝሙም ወይም ደግሞ እነዚህ ተጫዋቾችን እንኳን ቢያቆዩም፣ ነገር ግን በዛ ቦታ ላይ ተጫዋቾችን ማምጣታቸው ግን አይቀሬ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡም የሚገኙት አርቴታ። አንድ ጥያቄ ቀርቦለት ነበረ። ቶትናም ሆትስፐርስ ከእናንተ የተሻለ የውድድር አመትን አሳልፏል ወይ ተብሎ ጥያቄ ቀርቦላቸው ነበር። ነገር ግን ምላሻቸውን ሲሰጡ እኔ ክለብን ማወዳደር አልወድም ሲሉ ነው የተናገሩት፣ የአርሰናል ዋና አሰልጣኝ የሆነው ሚኬል አርቴታ። አርሰናል ያሳለፈው አመት ከቶትናም ጋር ማወዳደር እንደማይፈልጉ ነው የገለጹት። ቶትናም እንግዲህ ከአርሰናል የተሻለ አመት አሳልፏል ወይ ተብሎ እንግዲህ ጥያቄ ቀርቦላቸው ነበር ሚኬል አርቴታ ከሌላ ክለብ ጋር ማወዳደር እኔ አልወድም ሲሉ ነው ምላሻቸውን የሰጡት። እነሱን እንግዲህ ዩሮፓ ሊጉን ስላሸነፉ እንኳን ደስ አላችሁ ማለት እፈልጋለሁ። ሻምፒየን ናቸው። እንግዲህ ያንንም ለማድረግ ደግሞ ብዙ ነገሮችን ማድረግ ይጠይቃል። አስቸጋሪ አመት አሳልፈዋል። በመጨረሻ ደግሞ ዋንጫ ማሸነፋቸው ወደ አውሮፓ ቻምፒየንስ ሊግ እንዲገቡ ምረርቷቸዋል። ለዛ እንኳን ደስ አላችሁ ብዬ መናገር እፈልጋለሁ። ነገር ግን ከእኔ ክለብ ጋር ግን ወይም ክለብን ከክለብ ጋር ግን ማወዳደር ግን አሁን ላይ አልፈልግም የሚል አይነት ሀሳብን ነው አሰልጣኝ ሚኬል አርቴታም ሀሳቡን እየሰጠም እንዲሁ የሚገኘው አሰልጣኝ ሚኬል አርቴታ እንግዲህ ጨምረው ሲናገር ዊሊያም ሳሊባ በጉዳት ምክንያት ለተወሰኑ ሳምንታት ከሜዳ እንደሚርቅ ጭምር ሀሳቡን ሰጥቷል። ስለዚህ በቀጣይ ጨዋታ ላይ የማንመለከተው ነው የሚሆኑ። በተለይ በፕሪሚየር ሊግ የመጨረሻው ጨዋታ ላይ ይህንን ተጫዋች ለአርሰናል ግልጋሎት ሲሰጥ አንመለከተውም ነው የተባለው። ሚኬል አርቴታ ቶማስ ፓርቴ በአርሰናል ቤት እንደሚቆይና ክለቡንም እንደማይለቅ ተናግረዋል። ኮንትራት አቅርበውለት እንደነበር ይታወሳል። ኮንትራቱን እንዲያራዝም በተለይ ደግሞ በዚህ የውድድር አመት ያሳየው ፐርፎርማንስ እና ከጉዳት የራቀበት የውድድር አመት ከመሆኑ ጋር በተያዘ በተለይ በርከት ያሉ ጨዋታዎች ላይ የአርሰናል ደጋፊዎች እንደሚሉት ኖ ቶማስ ኖ ፓርቴ እንደሚሉት ዘንድሮ እንግዲህ ጥሩ ነገሮችን አሳይቷል በአርሰናል ቤት እና በወሳኝ ጨዋታዎች ላይም ወሳኝ ተጫዋች እንደነበር በተደጋጋሚ አሳይቷል። ያለሱ ቡድኑ ሚዛኑን ሲያጣ እንደነበርም በደንብ አስመልክቷል። ስለዚህ ይህ ተጫዋች በቀጣዩ የውድድር አመትም ምንም እንኳን ማርቲን ዙቤሜንዲ ቡድኑ ላይ ቢጨመሩም ነገር ግን ቶማስ ፓርቴ በቀጣዩ የውድድር አመትም ለአርሰናል ጠቃሚ ተጫዋች ሊሆን እንደሚችል ስለታመነ ኮንትራት ሊያራዝም ይችላል የሚሉ መረጃዎች ሲወጡ ነበር። ቀደም ብሎ በሚወጡ መረጃዎች መሰረት ቶማስ ፓርቴ ከክለቡ እንደሚለቅ በርካቶች እርግጠኞች ነበሩ። ነገር ግን ያሳየው አቋም ደግሞ እንዲሁ ደግሞ ከጉዳት ደግሞ ዘንድሮ ነጻ መሆኑ አርሰናሎች እንዲያቆዩት ሊያደርጉት ወስነዋል ተብሏል። ያለፉትን የውድድር አመታት ከዚህ አመት ውጭ የነበሩትን ያለፉ ያለፉት የውድድር አመታት አርሰናል በሚፈልገው ሰዓት በጉዳት ምክንያት ተጫዋቹን ያጡት ነበረና ለመሸጥ ውሳኔ ያሳልፈው ነበር። ነገር ግን የዘንድሮ ፐርፎርማንስና ከጉዳት ውጭ መሆኑ አርሰናሎች እንዲያቆዩት ምክንያት እንደሆነ ጭምር ነው እየተገለጸ የሚገኘው። ሌላኛው አርሰናል ስሙ እየተያዘው የሚገኘው ተጫዋች ደግሞ ሮድሪጎ ጉባይሽና ሌላኛው ቪክተር ዮከርሽ ነው። እነዚህን ሁለት ተጫዋቾች ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። እንግዲህ ሮድሪጎ ጓይሽን ሊያስፈርሙ እንደሚችሉ ነው አሁን ላይ እየታመነ የሚገኘው። ሪያል ማድሪድ ሮድሪጎ ጓይሽን ፈልጎ ለሚመጣ ለማንኛውም ክለብ 80 ሚሊዮን ፓውንድ ማውጣት አለበት ወይም ማምጣት አለበት የሚል አይነት መረጃ እየወጣ ይገኛል። ይህንን ተጫዋች ማግኘት የሚፈልግ ክለብ 80 ሚሊዮን ፓውንድ መክፈል አለበት ብለዋል። አርሰናሎች ደግሞ እዚህ ተጫዋች ላይ ትክክለኛ ፍላጎት ካላቸው ምናልባት ይህንን ዋጋ ዝቅ አድርገው ሊደራደሩ እንደሚችሉ ጭምር መረጃዎች እየወጡ ነው። ነገር ግን እንደሚወጡ መረጃዎች ከሆነ ማድሪድ እንግዲህ እንደተናገሩት ከሆነ ሮድሪጎ ብቻ አይደለም የዚህ ተጫዋች ፈላጊ፣ በርከት ያሉ ክለቦች በተለይ በእንግሊዝ የሚገኙ ሌሎች ስማቸው ያልተጠቀሱ ክለቦች፣ እነ ቼልሲም ጭምር እንግዲህ እዚህ ዝውውር ላይ እንዳሉበት ነው ካንዴና ሴር መረጃውን ያጋረው። ሌላኛው ቪክተር ዮከርሽ ነው። እንግዲህ በተለይ ማንቸስተር ዩናይትድ ትናንትና ዩሮፓ ሊጉን አሸነፈው ቻምፒየንስ ሊግ ገብቶ ቢሆን ኖሮ አርሰናል ይህንን ተጫዋች የማስፈረም እድሉ ጠባብ ሊሆን እንደሚችል ና ምናልባት ተጫዋቹ በአውሮፓ ቻምፒየንስ ሊግ መሳተፍ እንደሚፈልግ ና ከቀድሞ አሰልጣኝ ሩበን አሞሪም ጋርም በድጋሚ ሊገናኝ የሚችልበት እድል ሰፊ ነው ተብሎ ሲነገር ነበር ነገር ግን ትላንትና ማንቸስተር ዩናይትድ ያንን ነገር ማሳካት አልቻለም ነበር ና አርሰናሎች በድጋሚ ይህንን ተጫዋች የማግኘት እድላቸው አሁን ላይ ከፍ እያለ እንደመጣ ና ቪክተር ዮከርሽ ወደ አርሰናል የመዘዋወሩ ነገርም እለት ከእለት እየጨመረ እንደመጣ የሚያሳዩ መረጃዎች ናቸው በስፋት እየተገለጹ የሚገኙት ከአርሰናል ጋር የተያዙም የዝውውር ጉዳዮች እነዚህ ነው አሁን ላይ የሚመስሉት ሪያል ማድሪድን ደግሞ እንመልከት። የማድሪድ የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ካርሎ አንቸሎቲ ዶን ካርሎ የሚሰለጥነው የላሊጋው ክለብ ሪያል ማድሪድ የወረሃ ሚያዚያ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም የመሃል ሜዳ ተጫዋች የሆነው ኦሪዮል ሹዋሜኒ የሪያል ማድሪድ የወሩ ምርጥ ተጫዋች በመሆን ነው በአብላጫ ድምጽ መመረጥ የቻለው። ሹዋሜኒ በውድድር ዘመኑ ለሁለተኛ ተከታታይ ወር ነው የሪያል ማድሪድ የወሩ ምርጥ ሽልማትን ማሸነፍ የቻለው። ባለፈው ወር እንዲሁ ፈረንሳዊ ኦሪዮል ሸዋሜኒ ነበር ማሸነፍ የቻለው። በዚህ ወርም በድጋሚ ቹዋሜኒ የዚህ ወር የሪያል ማድሪድ ምርጡ ተጫዋች ተብሎ ተሸልሟል። የሪያል ማድሪድ ዋጥቂ ኤንድሪክ ፊሊፔ በጉዳት ምክንያት የክለቦች የዓለም ዋንጫ ውድድር እንደሚያመልጠው ይፋ ሆኗል። ብራዚላዊው ታዳጊ ተጫዋች ያጋጠመው የጡንቻ መሳሳብ ጉዳት ለሁለት ወራት ከቡድኑ ውጭ እንደሚያደርገውም ነው ኢኤስፒኤን ምንጮቹን ዋቢ አድርጎ የዘገበው። ክለቡ ባወጣው መግለጫ ኤንድሪክ ፊሊፔ ቀኝ እግሩ ላይ ጉዳት እንደደረሰበት ቢገልጽም የማገገም ሂደቱ ምን ያክል ጊዜ እንደሚፈጅ ግን እስካሁን ድረስ አልታወቀም። ማድሪድ በአዲስ የውድድር ቅርጽ በአሜሪካ በሚካሄደው የዓለም ክለቦች ዋንጫ ውድድር ላይ የመጀመሪያ ጨዋታውን ከሳዑዲው ክለብ አልሂላል ጋር ሰኔ 18 በማያሚ ያደርጋል። በጨዋታው ላይ የአሰልጣኝ ካርሎ አንቸሎቲ ተተኪ ሻቪ አሎንዞ የመጀመሪያው ፈተናው እንደሚሆንም ይጠበቃል። ይህ በእንዲህ እንዳለ የቡድኑ አማካይ ጁድ ቤሊንግሃምም እንግዲህ ከዓለም ክለቦች የዓለም ዋንጫ ውድድር በኋላ የተከሻ ቀዶ ጥገና ያደርጋል የሚሉ መረጃዎችም እንዲሁ እየወጡ ይገኛሉ። እንግሊዛዊው አማካይ የቅድመ ውድድር ዘመንና የአዲስ የውድድር ዓመት የመጀመሪያ ስድስት ሳምንታት አካባቢ ጨዋታዎችም ሊያመልጡት እንደሚችሉ ጭምር ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ቤሊንግሃም እንግዲህ ቀዶ ጥገና ያደርጋል። እንግሊዛዊው የሎስ ብላንኮች ወይም አልሜዳ ተጫዋቹ ጁድ ቤሊንግሃም የተከሻ ቀዶ ጥገና ሊያደርግ መሆኑ ነው የተገለጸው። ቤሊንጋም እንግዲህ የትከሻ ቀዶ ጥገናውን ማድረግ እንደሚያስፈልገው ከዚህ በፊትም መነገሩ አይዘነጋም። አሁን ላይ ጆድ ቤሊንጋም ከዓለም ክለቦች ዋንጫ በኋላ የቀዶ ጥገና ሕክምናውን ሊያደርግ ቀጠሮ መያዙን የተነገረው ቤሊንጋም የትከሻ ቀዶ ጥገናውን አድርገው ወደ ሜዳ ለመመለስም እስከ ሶስት ወራት ጊዜ ሊወስድበት እንደሚችልም ጭምር ነው አሁን ላይ የወጡ የሚገኙ መረጃዎች ደግሞ እያሳዩ የሚገኙት። ክሮኤሽያዊው የሪያል ማድሪድ አምበል የሆነው ሉካ ሞድሪች እስካሁን ድረስ ከሪያል ማድሪድ ምንም አይነት የኮንትራት እድሳት ጥያቄም እንዳልቀረበለት ነው እየተገለጸ የሚገኘው። እናም ሉካ ሞድሪች በቀጣይ ቅዳሜ በላሊጋ የመጨረሻ መርሃ ግብር ላይ ለሪያል ማድሪድ የመጨረሻ ጨዋታው ሊያከናውን ይችላል የሚሉ መረጃዎች እየወጡ ይገኛሉ። እናም ሉካ ሞድሪች የኮንትራት እድሳትን በተመለከተ ጉዳዩ የአሰልጣኝ ሻቪ አሎንዞ ሳይሆን የክለቡ ጉዳይ ነው ተብሎ ይታመናል። ሆኖም ግን እስካሁን ባለው የሪያል ማድሪድ ባለስልጣናት የሞድሪች ኮንትራት ይራዘም ወይም አይራዘም በሚለው ጉዳይ ላይ እንግዲህ ቁርጥ ያለ ውሳኔ ላይ እንዳልደረሱ ነው የተገለጸው። በዚህም መሰረት ምንም ነገር ካልተለወጠ በስተቀር ሉካ ሞድሪች የመጨረሻ የሪያል ማድሪድ ጨዋታውን በእለተ ቅዳሜ ሳንቲያጎ ቤርናቢው ላይ ከሪያል ሶሴዳድ ጋር ያከናውናል ተብሎ ነው የሚጠበቀው። በሮድሪጎ ጓይስ ፍላጎት ያለው የእንግሊዝ ክለብ አርሰናል ብቻም አይደለም። ከአርሰናል ጋር በተጨማሪ ሌሎች ስማቸው ለጊዜው ያልተጠቀሱ ሁለት የእንግሊዝ ክለቦችም ፍላጎት እንዳላቸው እየተገለጸ ይገኛል። ሁለቱ የእንግሊዝ ክለቦችም ተጫዋቹን የግላቸው ማድረግ እንደሚፈልጉ ነው የተዘገበው። ተጫዋቹ መልቀቂያ ዋጋውን በተመለከተ 80 ሚሊዮን ዩሮ ይሆናል ሲል ነው ካንዴና ሴር መረጃውን ያጋራው። ሪያል ማድሪድ የአሰልጣኝ ካርሎ አንቸሎቲን ከክለቡ ጋር መለየትን በዛሬው ዕለት ይፋ ያደርጋል የሚሉ መረጃዎች ደግሞ አሁን ላይ በስፋት እየወጡ እንደሚገኙ ነው ዘገባዎች የጠቆሙት። ቸልሲን እንመልከት። ኤንዞ ፈርናንዴዝ ይናገራል፣ ቸልሲ እንዲመጣ የምንፈልገው ብቸኛው አርጀንቲናዊ ተጫዋች አሁን ላይ ሁሊያን አልቫሬዝ ነው ሲል ይናገራል። ኤንዞ ፈርናንዴዝ ነው ይህንን ሀሳብ የሰጠው። ኤንዞ ፈርናንዴዝ ራሱ ከሪያል ማድሪድ ጋር ስሙ በተደጋጋሚ እየተነሳ ይገኛል ነገር ግን በቸልሲ ቤት ቁርጠኛ እንደሆነ እየገለጸ ይገኛል። ነገር ግን ወደ ቸልሲ ቢመጣ ደስ የሚለኝ አርጀንቲናዊ ተጫዋች ግን እንግዲህ አሁን ላይ ሁሊያን አልቫሬዝ ነው ሲል ሀሳቡን ሰጥቷል። እንግዲህ ሊቨርፑልም ይህንን ተጫዋች በምንም አይነት ሂሳብ እንግዲህ ለማምጣት ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንደነበር እናስታውሳለን። አሁን ላይ ደግሞ ኤንዞ ፈርናንዴስ ይህ ተጫዋች እንግዲህ ወይም ሁሊያን አልቫሬዝ ቸልሲ ቢመጣ በጣም ደስ ይለኛል ሲልም ተናግሯል። ሞይስ ካይሴዶም ይናገራል። ሁለቱም ኮል ፓልመርና ኤንዞ ፈርናንዴዝ አስደናቂ ተጫዋቾች መሆናቸውን እናውቃለን። እናም በየቀኑ በልምምድ ቦታ ላይም እርስ በርሳችን በደንብ እንረዳዳለን። እናም በጨዋታ ጊዜም እርስ በርስ ደግሞ የት እንደምንገናኝም እናውቃለን ሲልም ጭምር ነው የተናገረው። ፋብሪት ሲዮ ሮማኖ ነው ይናገራል። ቸልሲ በሞርጋን ሮጀርስ ላይ ትክክለኛ ፍላጎት ያለው ክለብ ነው ሲል ፋብሪት ሲዮ ሮማኖ ነው መረጃውን አረጋግጦታል። ቸልሲዎች ይህንን ተጫዋች ከአስተን ቪላ ለማስፈረም በትልቁ ይሰራሉ ተብሎ ይጠበቃል። ነገር ግን በዚህ ተጫዋች ላይ ትክክለኛ ፍላጎት እንዳላቸው ነው እየተገለጸ የሚገኘው እና አስተን ቪላ በእርግጥ ወሳኝ ተጫዋቹን ይለቀዋል ወይ? በርካቶች የሚጠይቁት ጥያቄ ነው። ከባድ እንደሆነ ነው በርካቶች እያነሱ የሚገኙት። ነገር ግን ይህ ተጫዋች በቼልሲ በጥብቅ እየተፈለገ የሚገኝ ተጫዋች ነው። ማንቸስተር ሲቲን ደግሞ እንመልከት። ኬቨን ደብሮይነ ማንቸስተር ሲቲን መልቀቁን ተከትሎ ወደ ሌላ የፕሪሚየር ሊግ ክለብ እንደማይቀላቀል በሚቀጥለው የውድድር ዓመትም እንግዲህ ከእንግሊዝ ውጭ ለሚገኝ ክለብ እንደሚፈርም ጭምር ነው በይፋም የተናገረው። ከፊልፎደን ጋር በተያዘም ጠዋት እንግዲህ አንዳንድ መረጃዎችን አጋርተን ነበር። በጠዋት በነበረው የስፖርት የመረጃ ሰዓታችን ላይ እንግዲህ ተጫዋቹ ከአእምሮ ጉዳይ ጋር በተያዘ ወይም ደግሞ ከራስ መተማመን ጋር ከሳይኮሎጂ ጋር በተያዘ አንዳንድ ጉዳቶች እንደደረሱበት ጭምር ይፋ አድርጓል። እና ፊልፎደን በአእምሮ ጤንነቱና በአካል ብቃት ላይም ለመስራት ቶማስ ቱሄልን ከእንግሊዝ ብሔራዊ ቡድን እንዲቀንሰውም ጠይቋል፣ የሚል መረጃ ነው ሜል ስፖርት ይዞ እየወጣም የሚገኘው። ባርሰሎናን እንመልከት። ራፊኒሃ ከባርሰሎና ጋር ያለው ኮንትራት እስከ 2028 ድረስ እንደሚያራዝም ዴኮ አረጋግጧል። ራፊኒሃ ከረጅም ጊዜ በፊት አውቀዋለሁ። የእሱ የመጀመሪያ ዓመት ጥሩ ነበር፣ ሁለተኛው ደግሞ ትንሽ ጥሩ ነበር። ነገር ግን በዚህ ዓመት የማይታመን ሆኗል። ለተጨማሪ አንድ አመት ውሉን ያደሳል ለባርሴሎና መጫወትም አንድ ተጫዋች ሁለት መቶ ፐርሰንት አቅም ላይ መሆን አለበት ሲልም ጭምር ተናግሯል። ስለዚህም ደግሞ አሁን ላይ ይህንን ተጫዋች እንግዲህ እናቆየዋለን ሲልምን የተናገረው ዴኮ ደግሞ ስለ ኩንዴም ይናገራል። ሁሊያስ ኩንዴ የሁለት ዓመት ኮንትራት አለው። ለሱ ለእኛ ቁልፍ ተጫዋቻችን ነው። ሁሌም በጨዋታው ላይ ብዙ ነገሮችን ይሰጠናል። ከላሚን ያማል ጋር ደግሞ በጣም እንግዲህ የተግባባ ተጫዋች ሆኗል የመሃል ተከላካይም መሆን ይፈልጋል። እሱ ደግሞ ያንን ያደርጋል፣ እናም በጨራሽ ቅሬታ አያቀርብም። ለመልበሻ ክፍልም ብዙ ይሰጣል። ጥሩ ተጫዋቾችን እንግዲህ ከማፍራት በተጨማሪ ጥሩ የመልበሻ ክፍልም ሊኖርህ ይገባል፣ ሲልም ጭምር ነው ዴኮ ስለ እንግዲህ የተናገረው ስለ ሁሊየስ ኩንዴን የተናገረው። ስለ ሮናልድ አርሆ ሲናገር በሮናልድ አርሆ ደስተኞች ነን፣ ሮናልድ ደስተኛ ነው፣ እናም ለዚያ ነው ስለ ወደፊቱም ጊዜ ምንም አይነት ውይይትም ማናደርገው ሲልም ጭምር ነው እንዲሁ እየተናገረም የሚገኘው ከባርሴሎና ጋር በተያያዘም የተለያዩ ጉዳዮችን እያነሳ ነው የሚገኘው። ዴኮ ፍራንኪ ዲዮንግ የሚያገኘውን ደሞዝ በማግኘቱ አይወቀስም። ስላለፈው ነገር ማውራት ማቆም አለብን። አሁን ላይ ከሱ የምንጠብቀው ደረጃን ከፍ አድርጓል። ፍራንኪ ዲዮንግን በተመለከተ ለእኔ ፍትሐዊ በሆነ መልኩ አላስተናገዱትም። ሰዎች ውሉን አይረዱትም። ነገር ግን ጉዳዩ ለተጫዋቾች ክብር ማጉደል ስለሆነ የምንወያይበት ርዕስ አይደለም። ፍራንኪ ዲዮንግ ወደፊት የምንፈልገው ተጫዋች ነው። እናም ከስምምነት ላይም ከደረስን ደግሞ እናደርገዋለን ሲል ጭምር ይናገራል። የውሃላ ፖርት ሲለቀለቃለው ወደ ባርሴሎና የመጣሁት ክለቡን በመገንባት ረገድ መርዳት ስለፈለግኩኝ ነው። በመሀል ላይ ደግሞ እንድለቅ የሚያስገድደኝ ብቸኛው ነገር የግል ጉዳዮች ብቻ ናቸው ሲል ዴኮ ይናገራል። ስለ ሌቫንዶስኪ ተተኪም ይናገራል። በቡድን ውስጥ አስደናቂ ውድድር ዘመን ያሳለፈው እንደ ፌራን ቶሬስ፣ ዳኒ ኦልሞ፣ የሐሰተኛ ዘጠኝ ቁጥር ፈርሚን ሎፔዝ፣ እዛ ላይ መጫወት የሚችሉ ተጫዋቾች አሉን። ሌቫንዶስኪ በማይኖርበት ጊዜ ይሄ ቡድን ውስጥም መፍትሄዎች አሉት። ኢንተር ሚላን እንደ ማርከስ ቱራም ያለ ንጹህ እንግዲህ አጥቂ ያለውም፣ ፒስጂ የለውም፣ አርሰናል አንድም የለውም። ዘጠኝ ቁጥር ተጫዋች ለማግኘትም መጨነቅ የለብንም እና አሁን ላይ ደግሞ አንድና ብዙ መፍትሄዎችም አሉን፣ ሲልም ጭምር ነው ዴኮ የተናገረው። ባለፈው ውድድር ዘመን ቡድናችንን ለማሻሻል ስለ ሁለት ተጫዋቾች እያሰብን ነበር፣ ዳኒ ኦልሞና ኒኮ ዊሊያምስ ገና ከመጀመሪያው ዳኒ ኦልሞን ወደ ባርሴሎና መምጣት ፈልጎ ነበር፣ እናም በፕሮጀክቱ ላይ እምነት በማሳየቱ ቀላል እንዲሆን አድርጎታል። ኒኮ ግን ያንን አላደረገም ሲል የተናገረው እኛ ሉዊስ ዲያዘን እንወደዋለን፣ ራሽፈርድንም እንወዳለን፣ እናም ሌሎች የክም ተጫዋቾችንም እንወዳለን። ከሌሎች ክለቦች ጋር ኮንትራት ስላላቸው ተጫዋቾች ግን አሁን ላይ ማውራቱ ተገቢ አይደለም። ላሚን ያማል በቡድን ውስጥ ከፍተኛ ተከፋይ ለመሆን አልጠየቀም፣ እውነትም አይደለም። እሱ በዚህም ደስተኛ እንዲሆን ብቻ ነው የሚፈልገውም ተብሎ ተናግሯል። በዚህ ሳምንት ዝውሮችን በተመለከተ ምን ማድረግ እንዳለብኝ ለመወሰን ከሀን ስፍሊ ጋር ተቀምጠን እንነጋገራለን። ማንም ተጫዋች ለመልቀቅ የሚጠይቅ አይመስለኝም ሲልም ጭምር ነው ዴኮ የተናገረው። በማርክ አንድሬ ቴሪሽቴገን ና በወንቸክ ሸዝኒ ላይ ያለው ሐሳብ እንዲቀጥሉ ነው። እናም ኢኒያኪ ደግሞ የሚወስነውን እናያለን። ምክንያቱም ኮንትራቱ የቀረው አንድ ዓመት ብቻ ነው። እውነት ነው፣ ስለሚቀጥለው ዓመት ወይም ደግሞ ሁለት ዓመት ካሰብክ ሌላ አጥቂ መፈለግ አለብህ። በላማሲያ ጎበዝ ግብ ጠባቂዎችም አሉን፣ እድሎችም ልንሰጣቸው እንችላለን ብለዋል። ስለ ህዋን ጋርሲያም ሲናገር እኔ ወደ ግብ ጠባቂዎች በጣም ትንሽ ነው የምመለከተው። ስለ ተጫዋቾች ያለኝን አስተያየት መስጠት እችላለሁ፣ ነገር ግን ስለ ግብ ጠባቂዎች በጣም ትንሽ ሀሳብ ነው ያለኝ። ሁዋን ጋርሲያ ጥሩ ግብ ጠባቂ ነው። ከስካውቶቻችን ጋር ምርጥ ተጫዋቾችን በማሰስ መረጃዎችን ለማግኘትም እየሰራን ነው። እናም እኛም ደግሞ ቡድኑን ለማሻሻል እየሰራን እንገኛለን። ሲልም ጭምር ነው ዴኮ ከባርሴሎና ጋር በተያያዘም ሰፋ ያለ ሀሳቡን እንዲሁ መስጠት የቻለው። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ተላላመጣችሁኝ ከልብ ከልብ አድርጌ አመሰግናለሁ። በነገው ጠዋት በሚኖሩ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘውን አልፎ 40 ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። መልካም ምሽት እንዲሆንላችሁም በአክብሮት እመኛለሁ።